ዛሬ ከቃና ነው ቀለሜ ጀምሯል ቀለሜ ላይ አዋቂ ብቻ መሆን አያሸልምም ቀለሜ ላይ እንግዲህ ታዳጊ ህጻናቶችና አዋቂዎችን በማወዳደር የተለያዩ ጥያቄዎችን እየጠየቅን እውቀታቸውን እየለካን ገንዘብ የምንሸልምበት ጨዋታችን ነው የአንዳንዱ ተወዳዳሪ እንግዲህ የቋት ውስጥ ያለው 10 ሺህ ብር ይሆናል። ይህ ማለት እንግዲህ የሚያገኙት አንዳንድ ጥያቄ ያለው ዋጋ 2500 ብር ነው። ከዚህም ብር ውስጥ እንግዲህ ያው አዋቂዎቹ የታዳጊዎቹን ገንዘብ መውሰድ አይችሉም። ታዳጊዎቹ ግን እነሱ የሳቱትን ጥያቄ ከመለሱ ያን 2500 ይወስዳሉ ማለት ነው። በዛሬው እንግዲህ ውድድራችን አራት ምድቦች ሲኖሩ አንደኛው የአባይ ግድብ፣ ሁለተኛ ጠቅላላ እውቀት፣ ሶስተኛ የክወና እይታ ጥበባት እና ሳይንስ ይሆናል። የዛሬ እንግዲህ ተወዳዳሪዎቻችን እንተዋወቅ ከሱ ልጀምር እንግዲህ ማስሬ እሺ አቤም ራስን አስተዋውቅ ስሜ አቤምታን ይባላል የመጣሁት ከቦይዝ ሆሊስቲክ አካዳሚ ነው ክፍሌ ደግሞ ስድስት ክፍል ስድስት ስንተኛ ነው የወጣኸው ባለፈው ዓመት ሁለተኛ ሁለተኛ እንዴ በጣም ጎበዝ ተማሪ ነው ማለት ነው እኔም ድሮ ስማር እንግዲህ ሁለተኛ ሁለተኛ ነው ውሸታም እንዳትለኝ እንግዲህ የምትወደው ትምህርት ምንድን ነው እንግሊሽ እንግሊሽ ካን ዩ ስፒክ እንግሊሽ ራይት ናው

በጣም እንግዲህ እኔና ማስረሻ የትምህርት ቤት አጋር ነን። እኔም አዲስ ከተማ ነው ከፍተኛ ሁለተኛ ደረጃ ትምህርት ቤት ያጠናቀቅኩት፣ እሱም አዲስ ከተማ ነው የተማረው። ቅድም እንዲያውም ከካሜራ ውጪ ስናወራ በጣም የድሮ አስተማሪዎቻችን እያነሳን አውርተናል፣ አይደለ ማስሬ? ማለት ከ26 ዓመት በላይ እንግዲህ ህፃናትና ወጣቶች ቲያትር ላይ፣ ሬዲዮ ላይ፣ ቲያትር ላይ፣ ፊልም ላይ ብዙ ብዙ ብዙ የድርሰትና ትወናን ያበረከትልን ባለሙያ ነው። በጣም እናመሰግናለን። አንዴ ለማስሬት እኔ እንግዲህ እኔ እንግዲህ አንተ ደግሞ እስቲ ስለ ራስህ ሙያን ትንሽ ንገረን። ላለፉት 26 ዓመታት ያህል በህፃናትና ወጣቶች ቲያትር ቤት በተዋናይነት በደራሲነትና በዳይሬክተርነት አገልግያለሁ አሁንም እያገለገልኩኝ ነው። ከዛ ውጭ የተለያዩ ሚዲያዎች ላይ የተለያዩ ድራማዎችን ሰርጃለሁ። ከዛ ውጭ የአዋቂ ቲያትሮች እንደዚሁ በተለያዩ ሀገር ፍቅር ቲያትር እንዲሁም በአዲስ አበባ ቲያትርና ባህል አዳራሽ ወይም መዘጋጃ ቤት የሚባለው በተለምዶ በዛ የተለያዩ ቲያትሮች ነበሩ። ታዋቂ ቲያትሮች የልብሳት ቆንጆቹ፣ ዝነኞቹ፣ ያልተነበበው መጽሐፍ ኦር፣ አሁን ደግሞ በቅርብ እየታየ የነበረው የታላቁ ናይጄሪያዊ ጸሐፊ የኖቤል ሽልማት አሸናፊ ወሌ ሾዊንክ ድርሰት የሆነው ነቢ ዜሮ የሚል ቲያትር ላይ ከብዙዎቹ በጥቂቱ በትወና ተሳትፎ ያለው ይህን ይመስላል። በጣም

ከሙያ ሙያ ማበላለጥ ባይቻልም እንደው እኔም ከየመጣሁት ከሬዲዮ ስለሆነ ቅድም እያወራንም ስለነበረ ምረጥ ምትባል አንተም ሬዲዮ የምትመርጠው ወይስ? በትክክል የሬዲዮ ድራማ ምርጫዬ ነው። ምክንያቱም ቻሌንጂንግ ስለሆነ ቅድም እንዳለው አውርተናል። ሬዲዮ ድራማ ላይ አሁንም ድረስ በፋና ሬዲዮ ቅዳሜ ቅዳሜ መዝናኛው ፕሮግራም ላይ የሚተላለፍ እኔ ራሴ የምተውንበት ማዘጋጀው ድራማዎች አሉ ተከታታይ ድራማዎች ላለፉት አራት አመታት ያህል እየተላለፈ ይገኛል አሁንም ይተላለፋል ማለት ነው እና ሬዲዮ ምርጫ ይ ነው ማስ እኔም እንግዲህ መልካም ድል ለአንተም እመኝልሃለሁ እሺ አሁን ደግሞ እስቲ ወደ ምህረት እንምጣና እመለሳለሁ እሺ ምህረት እንዴት ነሽ ሰላም ነው ድምፅሽን ጮክ ምነው ፈራሽ እንዳትፈሪ እሺ የት ነው የመጣሽው ከቦይ ትምህርት ቤት ነው ስሜ ምህረት አዳም ይባላል እና ደግሞ የስድስተኛ ክፍል ተማሪ ነሽ? የስድስተኛ ክፍል ተማሪ ነሽ። ታሸንፍ ያለሽ እርግጠኛ ነሽ? እንግዲህ ተፎካካሪ መጥቶብሻል። ወደሷ ደግሞ እንሂድና እስቲ እንግዲህ መልካም ድል እሺ ቲጂ እንኳን ደህና መጣሽ። እራስሽን ደሞ አስተዋውቂልን። እሷም እንግዲህ ህፃናትና ወጣቶች ቲያትር ላይ ልክ ከማስሬ ጋር እንዲያውም ቅድም እያለ ነበረ፣ አንድ ቀን የተቀጠር ነው ያልከ፣ አንድ ቀን የተቀጠር ነው እያለ ነበረ። እራስሽን አስተዋውቂልን። ስሜ ትግስ ከበደ ይባላል። ያው የምሰራው ህፃናትና ወጣቶች ቲያትር ቤት ነው። ሀያ አምስት ዓመት ጨርሰን አሁን ወደ ሀያ ስድስተኛ ዓመታችን ነው። በዚህ ሀያ አምስት ዓመት ውስጥ 65 እስከ ሰባ የሚሆኑ የህፃናት ቲያትር ሁለታችንም እኩል ተውነናል። እኔም የተወሰነ ቲያትር ጽፌያለሁ፣ አዘጋጅቻለሁ። በቤታችንም የሬዲዮ ድራማዎችን ሰርቻለሁ። አንዳንድ ቦታም እንደዚህ ስጠራ የሬዲዮ ድራማዎች ፋናም፣ ሌላ ቦታም እንደዚህ ሰርቻለሁ። አንድ ስምንት የሚሆኑ ፊልሞችን ሰርቻለሁ። ክሱት፣ የኔናት፣ ዜሮ ዲግሪ እና ሌሎችም አንድ ስምንት የሆኑ ፊልሞችን ሰርቻለሁ። አሁን ደግሞ አዲስ አበባ ዩኒቨርሲቲ በቲያትር ጥበባት የመጀመሪያ ዲግሪ ቲያትር አራተኛ ዓመት ተማሪ ነኝ። በጣም አሪፍ አንድ እንግዲህ ተወዳዳሪዎቻችንን ተተዋውቀናቸዋል። የያዝነውም እንግዲህ ምድብ አራት ነው ብያለሁ፣ አደለ ማን ያስታውሰዋል? ይሄንን ልጠይቅ እኔ እንግዲህ ልሞክር። የአባይ ግድብ አለ፣ ሳይንስ አለ፣ ጂኦግራፊ ጂኦግራፊ አለ እያለ ነው የክወና ጥበባት አለ። አንዱ የረሳሁት ጠቅላላ እውቀት። እንዴት ነው ወደዳችሁት? ተዝናናችሁበት? እንግዲያውስ ይህንና መሰል ፕሮግራሞች እንዲደርሷችሁ የቃና ዩቲዩብ ቻናልን ሰብስክራይብ ያርጉ። ለራሳችሁ እንግዲህ አጨብጭባችሁ ጀምራችኋል። ለሁሉም ተወዳዳሪዎች መልካም እድል እመኛለሁ። ያው አቤም ቅድሚያ ለአንተ ሰጥቻሉ፣ አደለ ቅድም። አሁን እንግዲህ በታላቅ አክብሮት እንግዲህ ለማስሬ መጀመሪያ እድል እሰጥሃለሁ። እንግዲህ ከአራቱ ምድቦች ለየት ያለውን ህግ ላስረዳችሁ ጨዋታው ከመጀመሩ በፊት ከአንድ ምድብ ውስጥ አንድ ጥያቄ ብቻ ነው መምረጥ የምትችሉት። ስለዚህ አንድ የሳይንስ ከመረጣችሁ ወደሚቀጥለው ምድብ መሄድ ይኖርባችኋል እንጂ ሁለት የሳይንስ ጥያቄ መምረጥ አትችሉ። ኦኬ ተረዳርተናል። ትክክል ነው። ዝግጁ ናችሁ? እሺ። እንግዲህ የመጀመሪያውን ጥያቄ ማስሬ ለአንተ እሰጣለሁ። እሺ፣ መቼም ከሳይንስ አልጀምርም፣ ምክንያቱም ሳይንስ ከተማርኩኝ 30 ዓመት ያለፈኝ መሰለኝ፣ አይደለ ይሆናል። ከጠቅላላ እውቀት ልጀምር። ከጠቅላላ እውቀት፣ ጠቅላላ እውቀት ስንት እስከ ስንት ነው ቁጥሩ? ከአንድ እስከ አምስት አለ። ምረጥና ሶስት ሶስት ብሏል። እንግዲህ አዘጋጆቻችን እንደ አውሮፓውያን አቆጣጠር በ1945 አሜሪካ አቶሚክ ቦምብ የጣለችው የትኛዋ አገር ላይ ነው? በጃፓን። በጃፓን ብሏል እንግዲህ መልሱን የሚያሳየን ስክሪን ላይ እንመልከት። በጣም ሂስትሪ ላይ እንግዲህ ቁጭ ብለን ስናወራ ነፍሳቸውን ይማርና ጋሽካሳውንን ሳሆንን አስታውሰ ነበረ። የኛ የታሪክ መምህራችን ነበሩ። እሳቸውን አንስተ ስናወራ ስለነበረ የታሪክ ቀለል ብሎ ል ወዲያው መጣ። በጣም አሪፍ። ለሳቸው አቤም ለአንተ ደግሞ ላሳልፍ። እስቲ ሳይንስ ብሏል። ሳይንስ ከአንድ እስከ አምስት አማራጭ አለ። የትኛውን ትመርጣለህ? ሁለት ቁጥር። እሺ ላንብብልህ። ከምግብ ጋር አብረው ወደ ጨጓራችን የሚገቡ ጀርሞችን የሚገድለው ምንድን ነው? ሀ ናይትሪክ አሲድ ለ ሰልፈሪክ አሲድ ሐ መርኋ ሃይድሮክሎሪክ አሲድ መ ላክቲክ አሲድ። ጥያቄ እንደገምል? እሺ ከምግብ ጋር አብረው ወደ ጨጓራችን የሚገቡ ጀርሞችን የሚገድለው ምንድን ነው? አንደኛው ናይትሪክ አሲድ ሀ ላይ ማለት ነው። ለ ሰልፈሪክ አሲድ ሀመር ውሃ ሃይድሮክሎሪክ አሲድ መ ላክቲክ አሲድ ሀመር ውሃ ሃይድሮክሎሪክ አሲድ እኔ በሆን ላሳስተው ነበረ። እኔም ብጠይቀኝ ላክቲክ ላክቲክ አስል ነበረ። እሺ እንግዲህ ማስሬ ወደ አንተ መለሳለሁ። ሁለተኛ ጥያቄያችን ላይ እንግዲህ ሁለታችሁም አንዳንድ ጥያቄ በትክክል መልሳችኋል። ስለዚህ የሁለቱም አስር አስር ሺህ ብር ሳይነካባቸው እየሄዱ ነው። ማስሬ ወደ አንተ እንግዲህ ሳይንስ ብልልም ተፈርቶ ሳይ ታደሩ ሳይንስ አድርገው ሳይንስ ስንት ሳይንስ ሁለት ሁለት እሱ ብሏል። አንድ ሶስት፣ አራት፣ አምስት አለ አንድ አንድ ብሏል። ድምፅ በከፍተኛ መጠን መተላለፍ የሚችለው በየትኛው ነው? ሀልታ ውሃ፣ ውሃ ለብረት፣ ሀመሩሃ አየር፣ መ ወና ወይ ቫኪውም። ትንሽ ይከብዳል። ሳይንስ እኮ ነው እንግዲህ ወና ወይም ቫኪውም መ በእሺ ወና ወይም ቫኪዩም የመጨረሻ መልስ ነው? መጨረሻ መልስ ነው ብሏል። አንተ መለሰም። እንግዲህ ወና ብሏል። ስህተት የሆነ መልስ ሰጥቷል። ማስሬ ወደ አቤ ምን? ሐመሩሃ አየር ብሏል። ሐመሩሃ አየር ብሏል። በጣም ጎበዝ እንግዲህ ያው አልማስሬ 2500 ተቀምጦ ነው፣ እዛም ማየር ነው ብዬ ነው። እዛም ወናም ቫኪዩም ማየር ነው ብለ ነው። እሺ ወደ አንተ መጥቷል እንግዲህ አሁን አቤም ስንት አለው ማለት ነው? 12500 ብር ላይ ደርሰሃል። በጣም ጎበዝ። ሌላ ጥያቄ ምረጥ። የክወናና እየታ ጥበብ እ የክወናና እየታ ጥበብ እሺ ከአንድ እስከ አምስት ቁጥርን መርጧል። ከሚከተሉት የአንዱ ሙያ የተለየ ነው። ሀሌቷሃ እሸቱ ጥሩነህ ለአለፈለገ ሰላም ሀመሮሃ ይልማ ገብረ አብ መ ገብረ ክርስቶስ ደስታ ለአለፈለገ ሰላም ብለሃል፣ የመጨረሻ መልስ ነው። እሺ እንግዲህ ይልማ ገብረአብ ሆኗል። ይህ እንግዲህ ጥያቄውን ባለመመለስህ 2500 አግኝተህ ነበር አደለ? ከሱ 2500 ድጋሚ ሲቀነስብህ ስንት መጣ ማለት ነው? ተመልሰህ አስር ሺህ ላይ ሆነሃል ማለት ነው። ማትስ ጎበዝ ነህ ግን፣ እኔ አደለሁም የቀነስኩት፣ እነሱ ናቸው። እሺ፣ ማስ ወደ አንተ ልመለስ። የሦስተኛ ጥያቄ እንግዲህ ያው ሳይንስ፣ አባይ ክቡና፣ ጥበብና ጠቅላላ እውቀት አባይ ግድብ አባይ ግድብ፣ እንግዲህ አባይ በጣም ባሳለፍነው ዋግሜ ነው ላይ ነው የተመረቀው አይደለ? ግድባችን ስለዚህ ለእሱ አንድ ስቲ ተበረታችታችን። ትልቅ የሀገር ኩራት ኢትዮጵያውያን በራሳችን ጥረት ያመጣ ነው ውጤት ስለሆነ በጣም ደስ የሚል ነው። እንግዲህ አባይ ግድብን መርጣል። ማስሬ፣ ቁጥር ምረጥ ከአንድ እስከ አምስት። እስካሁን አልጠየቅም አደል? አዎ፣ አራት ቁጥር የምትወደው ቁጥር ነው። ምን አማራጭ አለ? እሺ፣ በግብፅ ውስጥ የሚገኘው ትልቁ ግድብ ማን ይባላል? ሀሌታሃ ናስር ለአስዋን ሀመርሃ ሉክሶር መአሌክሳንድሪያ ለአስዋን አስዋን። ታሪክማ። አዎ። እሺ ስማችን አስታውቅልኝ። ስሜ መቅደስ ጌታቸው እባላለሁ። የመጡት ከገርጂ ከቦሌ ገርጂ የመጀመሪያ ደረጃ ትምህርት ቤት። አንቺ ስምሽ ማነው? ስሜ ፍቅር ፍቃድ ይባላል። የመጣሁት ከገርጂ ስምንተኛ ክፍል ነው። አሁን የምጠይቃችሁን ጥያቄ ለማወቅ አይከብዳችሁን ብዬ አስባለሁ። እስቲ በጭንቅላት ውስጥ ያለ የምትወጂውን ወይ አሁን ያሰብሽው ዘፈን ካለ ቃሉን ሳትጠሪ ምን ሳት ዘፍኞ እያልሽ በሌላት እሷ ከገመተችው ሽልማት አላት። ስሙን ልንገርሽ። ስሙን ሳትነግሪ ከገመተች በትክክል ታሸንፋለች። እሺ እኔ አውቅ ያለው መሰለኝ። ምን ይመስሻል? ዘፈን ጥሎቢ ነው። እስቲ አንድ እድል እንስጣትና ከዛ ካልመለሰችው ነው። አይ እንደዛ አይደለም አይደለም አይደለ። እስቲ ምንድን ነው? አንቺ ንገረ። እየታምራት ደስ አይልብኝ። አንቺ ደግሞ አሁንም እንደዚህ አድርጊና እንድገምተው፣ ስጫት የሆነ ዘፈን ብዙም አላውቀውም። በልቤ ሸራ ላይ ቀለምህን ይዘ መጣልክናት ርሱ ያላወቅሽው ማለት ነው። ስዛ አግኝታለች። ጎበዝ እስቲ ድምፅሽ ተመችቶኛል። እሺ ዛሬ ያው የሰንደቅ ዓላማችን ቀን ነው። እስኪ ሰንደቅ ዓላማችን ላይ አረንጓዴ፣ ቢጫውም ቀዩም ምን ምን እንደሪፕሬዘንት እንደሚያደርግ ምን ማለት እንደሆነ ይነገረኝ። ቀጣዩ ይሸለማል። እየተደራረበለት ነው የሚሄድሽ አረንጓዴ የሚመስለኝ አረንጓዴ አሻራ ይመስለ እሺ ቀዩን ደሞ የደምን የሚያስመለክት ይመስለኛል። እሺ ቢጫውስ? አለ እሺ አንቺስ ቀ አረንጓዴ አረንጓዴ አሻራ ቢጫውን ተስፋት ቀ ቀዩን ደሞ የደም እሺ ኢትዮጵያ ኢትዮጵያ ከመባላው በፊት ስማምን ምን ነበር እንዴ? አላቁ ከኢትዮጵያ ውስጥ በአለም ደረጃ ኢንተርናሽናል የሚታወቅ ዘፋኝስ ስም ጥሩልኝ።

እሺ አቤም ሶስተኛ ጥያቄ ላይ ነህ አንተ፣ አስር ሺህ ላይ ነህ። ማስሬ ሰባት ሺህ አምስት መቶ ሶስተኛ ጥያቄህን ምረጥ። ጠቅላላ እውቀት። ጠቅላላ እውቀት ብሏል አቤም። ስንተኛ? ሁለት ቁጥር ሁለት ቁጥርን ስንመለከት እንግዲህ አርባ አራተኛው የአሜሪካን ፕሬዚደንት ማን ነበሩ? ሀሌቷ፣ ዶናልድ ትራምፕ፣ ለባራክ ኦባማ፣ ሀመሮሃ ጆ ባይደን፣ መ ቢል ክሊንተን ሀሌት ታኋ ዶናልድ ትራምፕ የመጨረሻ መልስ ነው። እርግጠኛ ነህ? የአሁኑ አሁን ዶናልድ ትራምፕ ስንተኛ ፕሬዚዳንት ነው የሚባሉት? እስኪ ብታስብ እያገዝኩት አይሆነብህ ስንተኛ አስተውለ አታቀም 46 አለ እሺ። ታዲያ አሁን እንደዛ እንግዲህ መልሱን አስገብቷል። ዶናልድ ትራምፕ የሚለውን እንግዲህ ስህተት ሆኗል። ባራክ ኦባማ ናቸው የመጀመሪያው አፍሪካን አሜሪካን ወይም ጥቁር አሜሪካዊ የአሜሪካ ፕሬዚደንት፣ አርባ አራተኛው የአሜሪካ ፕሬዚደንት ባራክ ሁሴን ኦባማ ናቸው። እንግዲህ አሁን እዚህ ላይም ሲቀነስብ እኩሎ ናችሁ ማለት ነው። ማን ሊጠቀልለ ነው? የመጨረሻ ዙር እኮ ነው። አራተኛ ጥያቄ ነው። ሞቅ ያለ ጭብጨባ እንግዲህ። በጥያቄም በብርም እኩሎ ናችሁ ሁለት ሁለት፣ አንድ አንድ ስታችኋል አይደለ? በእድሜም እን ምንሆነ አክብሮ ነው። እሺ እንግዲህ የመጨረሻ ጥያቄ ማስሮ ይጠይቃሀለሁ። ክዋናና ጥበባት ተራ ቁጥር ተራ ቁጥር አንድን መርጠሃል። እሺ፣ ቀጭን የሴት ድምፅ በየትኛው ይወከላል? ሀሌታውሃ ቤዝ፣ ለ አልቶ፣ አመርሃ ቴነር፣ መ ሶፕራኖ ነው። ሀይ ፒች የሚላቸው ማራያ ኬሪ ምናምን ድሮኛ የምንሰማቸው ሙዚቃዎች ላይ ቀጭን እሱን ድምጾች። ቤዛ አይሆንም። ሀመሮሃ ቴነር። የመጨረሻ መልስ ሀመሮሃ ቴነር። በጣም በሚያሳዝን ሁኔታ ሀመሮሃ ቴነር ብሏል። እንግዲህ አቤም ያስኮውን እፍን ለማድረግ አንድ እድል አግኝታል ሰባት ሺህ አምስት መቶ የነበረውን አስር ሺህ የማድረግ እድል አለ ዝግጁ ነህ እቺ ጥያቄ መልስ መሶፕራኖ መሶፕራኖ የሚል መልስ ሰጥቷል በትክክል መልሷል ዘግና መሶፕራኖ ብሏል እንግዲህ አቤም የመጨረሻ ደግሞ ያንተ አራተኛ ጥያቄ አለ ንገረን አባይ ግድብ አባይ ግድብ ኦኬ፣ አባይ ግድብ ብሏል። ቁጥር ቁጥር ሁለት አባይ ግድብን መርጧል። የታላቁ ህዳሴ ግድብ የመሰረት ድንጋይ እንደ ኢትዮጵያውያን አቆጣጠር መቼ ተጣለ? ምንም አልጠበቀም። ሁሉ ሁለት ሺህ አራት ብሏል። የመጨረሻው ነው እሺ የመጨረሻው ነው። ሁለት ሺህ አራት ብሏል። በጣም ጎበዝ፣ በጣም አሪፍ